ጤና ይስጥልን። በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመገናኛ ብዙኃን ተከታታዮች ይህ ዜና ቤተ ክርስቲያን ነው። ከዜናዎቹ ጋር አብሬያቸው የሚቆየው ሰናይት ባንተ ነኝ። በብፁዕ ወቅዱስ አቡነ ባስልዮስ እንደተመሰረተ የሚነገርለት የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም ጉባኤ ቤት 46 ደቀ መዛሙርትን በትርጓሜ መጻሕፍት አስመረቀ። መምህር ጌታቸው በቀለ። በብፁዕ ወቅዱስ አቡነ ባስልዮስ የተመሰረተው የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም የአራቱ ጉባኤያት መጻሕፍት ትርጓሜ ትምህርት ቤት 46 ደቀ መዛሙርት በመጻሕፍት ትርጓሜ አስመረቀ። በብፁዕ ወቅዱስ አቡነ ባስሌዮስ የተመሰረተው የደብረ ሊባኖስ አቡነ ተክለ ሃይማኖት አንድ ነገዳም የአራቱ ጉባኤት የመጽሐፍ ትርጓሜ ትምህርት ቤት በ955 ዓ ም የተመሰረተ ሲሆን በ62 ዓመት ጉዞ በርካታ ሊቃውንት እውቅ መምህራንና ብፁዋን አበው ሊቃነ ጳጳሳትን ያፈራ ትምህርት ቤት ነው። ይህ አንጋፋ ስመጠር ትምህርት ቤት ሰኔ 1 ቀን 2017 ዓ ም በብሉይ ኪዳን 8፣ በአዲስ ኪዳን 15፣ በሊቃውንት 23፣ በድምሩ 46 ደቀ መዛሙርትን አስመርቋል። በእለቱም ብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገር ስብከ ጳጳስና ብፁዕ አቡነ ኤፍሬም የቡኖ በደሌ ሀገር ስብከ ጳጳስ ተገኝተዋል። ብፁዕ አቡነ ገብርኤል ባስተላለፉት መልእክት አሁን የሚያስፈልገው አካባቢውን የጽጌ ረዳ አበባ መትከል ነው። ያን ጊዜ ሌሎች የጽጌ ረዳ አበባን የማይፈልጉ ቦታቸውን ይዙና ለጽጌ ረዳን የሚፈልጉ ሰዎች ሁሉ ይመጣሉ። አዎ የታወቀ ነው። አሁን እናንተ የተማራችሁት ለቤተ ክርስቲያናችን ደግ ስለሆነች፣ ቅን ስለሆነች ያና ለውዳሴ ከንቱና ለታይታ ቦታ ስለማትሰጥ እንጂ በዓለማዊ ደረጃ አንድ ሰው የሚመረቀው በአንድ የትምህርት አይነት ነው። እናንተ የአቋቋም መምህራን፣ የቅኔ መምህራን፣ የመጻሕፍት መምህራን ይህን ሁሉ ደርባችሁ ደርባችሁ ለብሳችሁ ለዓለም ትተርፋላችሁና አንድ ቀን የተማረና የተሳለ በራሱ ጊዜ ይፈለጋል። እናንተ የምትፈለጉ ናችሁ። ስራው ራሱ መጥቶ ይፈልጋቸዋል፣ አው ይፈልጋቸዋል። የቤተ ክርስቲያን ደጇ ክፍት ነው። እሷ ደግ ነች። በልጆቿ የማትጨክን ታላቅ ደግ ነችና እንኳን እግዚአብሔር ለዚህ ታላቅ ማዕረግና ክብር አደረሳችሁ። በዓለማዊ ትምህርት አንድ ሰው የሚመረቀው በአንድ ትምህርት አይነት ነው። እናንተ ያቋቋም፣ የቅኔ፣ የመጻሕፍት መምህራን ናችሁ። ለዓለም የምትተርፉ የምትፈለጉ ናችሁ። እግዚአብሔር ለዚህ ታላቅ ማዕረግና ክብር እንኳን አበቃችሁ ብለዋል። በመርሃ ግብሩ ማጠቃለያ ላይ ብፁዕ አቡነ ኤፍሬም ባስተላለፉት አባታዊ መልእክት የዛሬ ተመራቂ ደቀ መዛሙርት ችግሩን ረሃቡን ሳትሰቀቁ ፈተናውን ተቋቁማችሁ ለዚህ ዕለት ስላበቃችሁ እንኳን ደስ አላችሁ ብለዋል። ብፁዕነታቸው አያይዘውም ለመምህራን ትልቁ ሀብት ደቀ መዛሙርትን አስተምሮ ለምርቃት ማብቃት ነው። መምህራኑም ደቀ መዛሙርቱን አስተምራችሁ አብቅታችሁ ለቤተ ክርስቲያን ስላደረሳችሁ እንኳን ደስ አላችሁ በማለት አባታዊ መልእክት አስተላልፈዋል። ማስተማር ደቀ መዛሙርት ለመማር ብዙ ውጣ ውረዳል። ብዙ መከራዎች አሉ። ገበሬ በሐምሌ በጭቃው ሞፈሩን፣ ቀንበሩን ተሸክሞ ዘሩን ጨምሮ ሲሄድ በመከራ ነው የሚሄደው፣ እየተሰቃየ እየተሰቀቀ ማለት ነው። በኋላ ግን አዝመራው ደርሶ ፍሬ አፍርቶ፣ ታሳስ ጥር የአዝመራው ሲደርስ በዛ በአዝመራው ይደሰታል ማለት ነው። መምህራንም እንደዚሁ ሲያስተምሩ መከራ አለባቸው፣ ስቃይ አለባቸው፣ ችግር አለባቸው። አሁን ግን ዓይናቸውን በዓይን ሲያዩ አስተምረው ሲያበቁ ደቀ መዛሙርትን ለቤተክርስቲያን እንደዚህ ይህን ያህል ደቀ መዛሙርት ሲያፈሩ ደስ ይላቸዋል ማለት ነው። ይሄ አዝመራቸው ነው። ለመምህራን ለመምህራን ትልቁ ሀብት፣ ትልቁ ስጦታ፣ ትልቁ ገንዘብ፣ ሀብታቸው ደቀ መዛሙርት ተምረው ለምረቃ ሲበቁ ነው ማለት ነው። ስለዚህ መምህራን በእውነት እንደዚህ የመሳሰሉ ደቀ መዛሙርት ለቤተ ክርስቲያን አስተምራችሁ አብቅታችሁ ስላደረሳችሁ ደስ ይላችሁ ይገባ ያልላችሁ እግዚአብሔር እናመስግኑላችሁ። እንደውም የዛሬ ደቀ መዛሙር ተመራቂዎች መከራውን ሳትሰቀቁ ራቡን ችግሩን ሁሉ አልፋችሁ ለዚች ለምርቃት ዕለት ስላደረሳችሁ እግዚአብሔር እናመስግኑት። እንግዲህ ስንመለከት ማስተማር ላይ መማር ላይ ብዙ መከራዎች አሉ። ብዙ ፈተናዎች አሉ። ፈተናውን ሁሉ አልፈው ነው ደቀ መዛሙርት ለዚህ የበቁት። እንዲሁ አልጋ በአልጋ አይደለም። ጉባኤ ቤት መማር፣ ጉባኤ ቤት መመላለስ፣ ጉባኤ ቤት መኖር ራሱ ትልቁ አስተዋጽኦ አለው፣ ትልቅ ዋጋ አለው፣ ትልቅ ውጣ ውረድ አለው ማለት ነው። እነዚህ ደቀ መዛሙርት ያን ሁሉ ውጣ ውረድ፣ ያን ሁሉ መከራ፣ ያን ሁሉ ችግር አልፈው ያን ሁሉ ችግር አልፈው ለዛሬ ለመርቃታቸው እለት በቅተዋል። በእውነት ደስ የሚል ነው። ደብረ ሊባኖስ ገዳም እነዚህ ሁሉ ደቀ መዛሙርት አስመራቂው እናት አባቱ ማን ነው? መነኮሳቱ ናቸው። መነኮሳት ጸባቴ አባ ሀብተ ማርያም ገብረ መስቀል የደብረ ሊባኖስ አንድነት ገዳም አበ ምኔት እንደተናገሩት በደቀ መዛሙርቱ ምርቃት ማህበረ መነኮሳቱ መምህራኖቻቸውና አጠቃላይ መናንያኑን ያስደሰተ ታላቅ የምርቃት ቀን ነው ሲሉ ገልጸዋል። መምህራኑ እጅግ ነው የተደሰቱት። የድሮዎቹ በዚህ ልክ መረቃም አልነበረም፣ ሚዲያም አልነበረም። ያው ተምረው ጨርሰው በአራቱ ማዕዘን ሄደው ስራ ፈልገው ይገባሉ። ው ቤተ ክርስቲያኑን ያገለግላሉ። ትልቅ ትልቅ ደረጃ ይደርሳሉ። አሁን ግን ቤተ ክህነቱ እውቅና ሰጥቶ የሆና ሚዲያ ልኮ ብፁዓን አባቶችም ለዚህ አብዛኛው ከዚህ የወጣው ነውና ከዚህ አልወጡትም። ከደብረ ሊባኖስ ያልተወለደ የለም። ከደብረ ሊባኖስ በምንኩስና ያልተወለደ የለም። በእውቀት ያልተወለደ የለም። ምንም ሊቃነ ጳጳሳት ሁሉም እዚህ ቦታ ላይ መነኮሳት በአንድም በሌላ መልኩ ከዚህ ገዳም በረከት ያላገኘና የማያገኝ ስለሌለ ሁሉም የደብረ ሊባኖስ ነው፣ ደብረ ሊባኖስም የሁሉ ነው። ስለዚህ ለዚህ ደግሞ ሁሉም የሚረባረብና ሁሉም የሚያግዝ በመሆኑ ገዳሙ ተደስቷል፣ ማህበረ መነኮሳቱ ተደስተዋል። ብፁዓን ሊቃነ ጳጳሳት በምረቃው ላይ ያሉ ከዚህ ቦታ ከዚህ ጉባኤ የወጡ ናቸው። በጣም ነው የተደሰቱትና እነሱ መጥተው መመረቃቸው ለተመራቂዎቹም ስንቅ ነው የተሰጠው። እና ወደፊትም መቼስ ከተማሩ ቤተክርስቲያን የሁሉ ናት። ቤተክርስቲያን የክርስቲያን ሁሉ ቤት ስለሆነ ሁሉም ዋናው ተምሮ ከተገኘ ስራ ምናምን እሱ ያው ቤተክርስቲያን ባለበት ሁሉ ስራ አለ ምንም ችግር ስለሌለው አሁን ሄደን ወደዛ እኛም እንጽፍላችኋለን። ለጠቅላይ ቤተ ክህነቱ፣ ለአዲስ አበባ ሀገረ ስብከት እንጽፍላችኋለን። እንደሚመድባቸውም ደግሞ ተስፋ እናደርጋለን እና በአጠቃላይ የነበረው ድባብ አጠቃላይ ገዳሙን ያስደሰተ፣ ምሁራኑን ሊቃውንቱን ያስደሰተ፣ መናንያኑን ያስደሰተ ያው የሚታየው ነገር ስለሆነ እኔም እጅግ አድርጌ ከዚህ ትምህርት ቤት ወጥቼ ነው እንግዲህ ዞሬ ከ17 ዓመት የአገልግሎት በአራቱ ማዕዘን ካገለገልኩ በኋላ በሰባት ዓመቴ ነው ተመልሽ የዚህ የተሾንኩት እና እኔም ከዚህ ወጥቼ ለዚህ ገዳም የተሾንኩ በመሆኔ እጅግ ደስ ብሎኛል። እንዲያውም በዚህ ምረቃ ላይ በመሳተፌና ለዚህ በመብቃቴ በጣም እጅግ ደስተኛና እግዚአብሔርን ማመስግኛል። በትምህርት ቤቱ ሲሰጥ የነበረው የሊቃውንት አንድምታ ትርጓሜ ትምህርት ለአርባ ዓመታት ያህል ተቋርጦ ከቆየ በኋላ አቶ እስክንድር ታደሰና ባለቤታቸው ወይዘሮ ማህሌት ክፍሌ ከግንቦት ወር 2014 ዓ ም ጀምረው በየወሩ ለመምህሩ 2000 ብር፣ ለ11 ተማሪዎች 5500 ብር፣ በድምሩ 7500 ብር ከፊንላንድ አገር በመላክ 23 የሊቃውን ትርጓሜ መምህራንን አስመርቀዋል። ጉባኤ ቤቱ በ1955 ዓ ም በመጀመሪያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ በብፁዕ ቅዱስ አቡነ ባስዲዮስ የተመሰረተ ሲሆን ለቅድስት ቤተ ክርስቲያን በርካታ ምሁራንን የገዳማትና አድባራት አስተዳዳሪዎችን እንዲሁም ሊቃነ ጳጳሳትን ያበረከተ ትምህርት ቤት ነው። እስካሁን በትምህርት ቤቱ ተምረው የወጡ ብፁዓን ሊቃነ ጳጳሳት ከ16 በላይ መሆናቸው ከገዳሙ ያገኘነው መረጃ ያስረዳል። በተያያዘ ዜና በጉባኤ ቤት የሚያጋጥሙ የመምህራንና የደቀ መዛሙርትን ችግሮች በዘላቂነት ለመፍታት በጎ አድራጊዎች የተለያዩ የገቢ ማስገኛ ፕሮጀክቶችን እንዲቀርጹላቸው የደብረ ሊባኖስ አንድነት ገዳም ጉባኤ ቤት መምህራን ጠይቀዋል። ዝርዝሩን መምህር ጌታቸው እንደሚከተለው ይነግረናል። በደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም ከአራቱ ጉባኤያት መጻሕፍት ተርጓሚ መንፈሳዊ አዳሪ ትምህርት ቤት ተመራቂ ደቀ መዛሙርት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን እንደተናገሩት ቤተ ክርስቲያን አስተምራ አስመርቀናለች። በጣም ደስ ብሎናል። መምህራኖቻችንም በጥሩ ሁኔታ አስተምረው አብቅተውናል በማለት ገልጸዋል። የቆየሁት ለአምስት ዓመት ያህል ነው። የቆየሁትኝ እንግዲህ በዛ አጋጣሚ ድሮ የትምህርት ስልቶችና የአሁን የትምህርት ስልቶቹ ትርጓሚያቸው አንድ ቢሆንም የሰጣት ይዘታቸው ደግሞ ለየት ይላል። ያው በፓትርያርኩ ወይም ደግሞ በቅድስት ቤተ ክርስቲያን ተከፍሎን ደሞዝ አለን። በወር አምስት መቶ ወር እየተከፈለን ነው የምንማረው ሊስት አለን። እሱ ለአስር ተማሪዎች በአንድ በኩል ይደርሳል ማለት ነው። ከዛ በኋላ ግን የምንቆያቸው ለአምስት ዓመታት ይሁን እስከ ስድስት ዓመት ይሁን እንቆያለን ማለት ነው። ትምህርት ቤቱ ሲያስመርቅ ዳዊትንና ውዳሴ ማርያምን ከጨረስን በኋላ በፊት ሌሎች ወንበሮች ይጨመሩ ነበር። አሁን ግን ውዳሴ ማርያም እንደተረጎም ተርጉመን እንደመጣነ በጉባኤ ቤቱ ሌሎች ተጨማሪ ወንበሮችን ደርበን ያው በአምስት ዓመት ያህል ጨርሰናል ማለት ነው። ዘመኑን ከማዋጀት አንጻር የደብረ ሊባኖስ ትምህርት ቤት አንጋፋም ከመሆኑ ከ1955 ጀምሮ እንደመሆኑ ብዙ ጳጳሳትንና ብዙ ቆሞሳትን፣ ብዙ መምህራንን ያወጣ እንደመሆኑ አንጻር እዚህ አካባቢ የሁሉም መዲና ነው። ደብረ ሊባኖስ የሁሉም ቋንቋዎች ችግር የለም። ሁሉም ብሔረሰቦች የሚገኙበትና በገዳሙ ውስጥ የሚማሩና 13 ትምህርት ቤቶች የአብነት ትምህርት ቤቶች አሉ። እንደዛም ሆኖ የምንኖረው በጋራ በመግባባት ነው። ነገር ግን በዚህ በመጽሐፍ ቤት ደግሞ በቆላና በደጋ በተለያዩ አካባቢዎች እየወጣነ እያስተማርነ በተለይ ስብከት በዓል፣ ክብረ በዓል በሆነ ሰንበት በሆነ ጊዜ እነዚህን ስብከቶች እናካሄዳለን ማለት ነው እናስተምራለን። ሕዝቡን ለትምህርት የምንሮራጥበት በተሰጠን ጸጋ ያህል እያስተማርንም እየተማርንም እንገኛለን ማለት ነው በዚሁ በገዳሙ ለአርባ ዓመት ያህል ቆይቻለሁ። በዚህ በገዳሙ በትምህርት ተማሪዎቹን በመቆጣጠር ነው የማገለግለው። በዛ ከዛ በይበልጥ ግን ገዳሞ ወደ ትምህርቱ እንድማር ነው ያተኮረልኝ። መማር ሁሉም ነገር ጽድቅም ሆነ ኃጢአት ከመማር ነው የሚመጣው። ነገር ግን መማርን የመሰለ ጥቅም ስለሌለ በሰማይም በምድርም ሀብታችን ይኸው ስለሆነ አካቡነ ዘበ ቀጥሎ መማር እንዳለብን ነው እኛ በምሉ ያለ ነው በዚህ በገዳም ውስጥ ያለ ነው የጊዜ ጥረት እንጂ ሁሉም መማር ወደ ዋላ ማይል በጣም እጅግ ጥሩ ነው። በጣም ደስ የሚል ነው። ያው መምራችንም በጣም በሚገርም ሁኔታ ለተማሪዎች በሚመጥን በጣም ይደንቃል ብለን በምናስበው ሁኔታ ነው የሚያስሄዱት። ተማሪውን በሚመጥን ማለት እጅግ በጣም ውብ በሆነ ሁኔታ ነው እየተሰጠ ያለውና ቆንጆ ነው። ጥሩ ነው። በጣም አሪፍ ባለው ሁኔታ ነው እየሰጡን ያሉት። የነበረው ትምህርቱ ወደ እንደ ህጉ ወደ አራት አመት ገደማ ነው። እሳቸው ግን ከጊዜ ሁኔታ አንጻር ምናልባት ያለው በዙሪያችን ያለው የጊዜ ሁኔታ አስፈሪ ስለሆነ በአንዳንድ ቦታዎች ጉባኤ ቤቶች እየተፈቱ ስለሆነ ያለው የወቅቱ ሁኔታ ጉባኤ ሊያስፈታን ይችላል በሚል ስጋት አፍጥነው በሦስት አመት ከመንፈቅ አካባቢ ሊሆን ነው አሁን እየጠነቀቅ ነው ያለ ነው። በደብረ ሊባኖስ አቡነ ተክለ ሃይማኖት አንድ ነገዳም የአብነት ትምህርት ቤት በረሃብ ምክንያት ትምህርታቸውን የሚያቋርጡ ደቀ መዛሙርት አሉ፣ ያሉት ተመራቂ ደቀ መዛሙርቱ አሁንም ጉባኤ ቤቱ በሰርከ ህብስት እጥረት ምክንያት እንዳይበተንና ከእስከ ዛሬ በበለጠ ተጠናክሮ እንዲቀጥል ለመምህራንና ለሁሉም ተማሪዎች ጊዜያዊ ድጋፍ ማድረግ፣ የተለያዩ ፕሮጀክቶችን በመቅረጽ ቋሚ የሆነ የገቢ ምንጭ እንዲኖር በጎ አድራጊዎችና የሚመለከታቸው አካላት የድርሻቸውን አስተዋጽኦ እንዲያደርጉ ሲሉ ጥሪያቸውን አስተላልፈዋል። ቤተ ክርስቲያኒቷ ከድሮ አሁን ትንሽ በአብነት ትምህርት ቤቱ በኩል እየተራቆተች ነው ያለችው። እየተራቆተች ስላለች ማንኛውም ወደዚህ ትምህርት ቤት ሲመጡ ብዙ ጸዋትወ መከራ እንዳለ ይታወቃል። ሁኖም ግን የተቻለውን ያህል እየረዱ ልጆቻቸውን ለቤተ ክርስቲያን አንዳንድ ልጅ ቢያስተምሩና ቢያስረክቡ፣ ለምእመናን ይህንን ቢያደርጉ እኔ በበኩሌ ደስ ይለኛል። በተማሪው ዘንድ እውነት ለመናገር በተለይ ልብስና ምግብ ነው ልብስና ምግብ። ሌሎቹ በክፍያ ወይም ደግሞ ሁሉም ተሟልቶላቸው። መጠለያ ችግር አለ። በተለይ በእኛ ግማሹ ተማሪ በውጭ ነው፣ በየሰፈር የሆነ ጓዳ ይዞ ሚማሪ ያለ። ግማሽ ደግሞ እኛ ቀደም ያልነ ከእዛው አለን፣ በትምህርት ቤቱ ውስጥ አለን። ነገር ግን አብዛኛውን በጣም የተቸገረው በዓመት እንደው በአማካኝ እስከ አስር ተማሪ ድረስ ይወጣል፣ በረሃብ ምክንያት የሚረባቸው አሉ። በተለይ አዲስ እንግዳ ሰው አይለምደውም። ብዙ ቦታው እስከሚለማመዱ ድረስ ትንሽ ያስቸግራልና ከዛ በኋላ ግን ይህንን ተስፋ በማድረግ የምንኖሩ ተማሪዎች አለን። በተስፋው ደግሞ እዚህ ደርሰናል ማለት ነው። በተማሪ ላይ በራሱ በግልዮቱ ያሉ ችግሮች እንዳሉ ሆኖ፣ ነገር ግን እጅግ በጣም አስቸጋሪውና ከባዱ እንደተባለው የስንቅ ጉዳይ ነው። ምንም በጀት የሌላቸው ተማሪዎች ከሌላ አካባቢ የሚመጡ እዚህ ሰው የማያውቁ ሰው የማያውቃቸው ጻድቁ ብቻ የሚያውቋቸው ደቀ መዛሙርት አሉ። እዚሁ ተምረው እዚህ ያደጉት ጠዋት ቢርባቸው የጠዋቱን ታግሰው ከሰዓት ደግሞ አንድ እናት ወይም አባት ጋር ሄደው ኑፍሮም ቢሆን ቀምሰው ሊያድሩ ይችላሉ። የማርያም ኑፍሮ የምትባል ማለቻችንም ቀምሰው ሊያድሩ ይችላሉ። ነገር ግን ከሌላ ቦታ ብሰው ለሚመጡ ደቀ መዛሙርት እዚህም ለሚኖሩት ከባድ ነው። ግን ከሌላ ቦታ ደግሞ ለሚመጡ እንግዳ ለሆኑ አገር ለማያውቁ ቦታ ለማያውቁ ሰዎች፣ ሰው ለማያውቃቸው አስቸጋሪና ከባድ ነገር ነው የሚሆነው። እና እዛ ያው ያለው በጀት የለውም። ተማሪው ገብቶ በራሱ ራሱን ችሎ ነው የሚማራው። እና ያ ሲሆን እጅግ በጣም ከባድ ነው። ለእለት እንኳን እንጀራ ገዝቶ ዳቦ ገዝቶ የሚቀምስበት ነገር ያስፈልጓል። እነዚ ነገሮች በትክክል እንዲቋረጥ ትምህርቱን እንዲያቋርጥ ይጋብዙታል፣ ያደርጉታል። ከፍተኛ ፈተና ነው እዚህ ጉባኤ ካየሁት ማለት ነው። ሰርከብስ በጣም ከፍተኛ ሁኔታ ችግር ፈጥሯል። እዚህ ውስጥ እና ቅድም ሸፈነ ያልኩት ምንድነው ሁሉ እንደተሟላለት አድርጎ ነው የሚያስበው። ገናናስም ስላለው እነሱ አይቸግራቸውም የሚል ስሜት ስላለ ምን ይባል አባባል አለ፣ የክረምት ውሃ ጥም አይታወቅም ይባላል። የክረምት ውሃ ጥም አይታወቅም። ክረምት ነው፣ ውሃ አለ። ግን ጠማኝ ቢል እንዲህ ውሃ አለልህ አይደለም እንዴ? ለምን ጸጥታ አትረካም? የሚል ስሜት ስለሚኖር የክረምት ውሃ ጥመን ሰው አያውቀው አይረዳውም ይባላል። እና ልክ አሁንም እኛ እዚህ ገዳም እንዲህ ለአዲስ አበባ የቀረበ ብዙ ሊቃነ ጳጳሳት ያወጡበት ችግር አይኖረውም በሚል ምእመኑም ስለሚያስብ እዚህም ተምረ የወጡት አባቶችም ስለሚያስቡ እርዳታው ላይ በጣም ወደ ኋላ ይቀራል እና አሁን በቅርቡ በሁለትና በሶስት ዓመታት የተቋሙ ትምህርት ቤቶች በልጠውታል እና ሰርካብስት እንዴት አሁን እዚህ ቦታ ላይ እንግዲህ ጸሐፊም እንደመሆን ይመጣል። ከመዘገብናቸው ናቸው ተማሪዎች ውስጥ በዚህ አመት ብቻ አስር ተማሪዎች አቋርጠዋል፣ ትተውት ሄደዋል ሌላ ቦታ። ግን በአጋጣሚ ስልካቸውን ስለምመዘግብ ስጠይቃቸው እንዴ ምን እንብላ ነው ያሉኝ። ከእውነት ነው ምለው ምን ብላ ስለዚህ ሌላ የተሻለ እንግዲህ የተሻለ ቦታ በቅርቡ የተቋቋሙ እዛ ሰርከብስት ያለበት ቦታ ስላገኘን ሄድን ብል ሁሉ ይነገሩኛሉ። እንዴ ጥለው መሸኛ እንኳ ሳይጠይቁም ይሄዳሉ፣ በቃ ከምሬቱ የተነሳ ማለት ነው እና ይሄ እንደ በጣም ትኩረት ተሰጥቶበት የሚሰራ ስራ ቢሆን በጉባኤ ቤት ያለፉ ሊቃነ ጳጳሳትና ዛሬ በተለያዩ የቤተ ክርስቲያኒቷ መዋቅር የሚያገለግሉ መምህራን የተማሩበትን ጉባኤ ቤት እንዲመለከቱ፣ ችግሮቹን የመቅረፍ ስራ እንዲሰሩ በጉባኤ ቤት ያነጋገርናቸው ናቸው መምህራንና ደቀ መዛሙርት ገልጸዋል። በሲዳማ ሀገረ ስብከት ታቦር ጉባኤ ቤት በሊቀ ሊቃውንት ብርሃነ ወልድ ሲማሩ የነበሩ 29 ደቀ መዛሙርት ብፁዋን አበው ሊቃነ ጳጳሳት በተገኙበት ተመረቁ። ሰላም አምባይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሲዳማ ሀገረ ስብከት በታቦር ጉባኤ ቤት ሊቀሊቃውንት ብርሃነ ወልድ ሁነኛው ጉባኤ በመዘርጋት ለአምስት ዓመታት በመጻሕፍተ ቡልያት፣ በመጻሕፍተ ሐዲሳት፣ በመጻሕፍተ ሊቃውንትና በአቡሻህር ሲያስተምሯቸው የቆዩ ሀያ ዘጠኝ ደቀ መዛሙርት ብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከትና የሀዋሳ ታቦር ፍኖተ ጥበብ መንፈሳዊ ኮሌጅ የበላይ ጠባቂ ሊቀጳጳስ ብፁዕ አቡነ አብርሃም የምዕራብ ካናዳ ሀገረ ስብከት ሊቀጳጳስ መጋቢ ጥበባት ቀሲስ ሞላልኝ ያ የሀገረ ስብከቱ ዋና ስራ አስኪያጅ የሀገረ ስብከቱ የስራ ክፍል ኃላፊዎች የገዳማትና አድባራት አስተዳዳሪዎች ተመራቂ ደቀ መዛሙርትና ቤተሰቦቻቸው የሲዳማ የሀገር ሽማግሌ ተወካዮችና ጥሪ የተደረገላቸው እንግዶች በተገኙበት መርሃ ግብሩ ተከናውኗል። በመርሃ ግብሩ የሀገረ ስብከቱ ስራ አስኪያጅ መጋቤ ጥበባት ቀሲስ ሞላልኝ መርጊያ የመክፈቻ ንግግር ያደረጉ ሲሆን በተመራቂ ደቀ መዛሙርት ያሬዳዊ ወረብና ቅኔ ቀርበዋል። በመቀጠልም ሊቀሊቃውንት ብርሃነ ወልድ ሁነኛው ለበርካታ ዓመታት በሰሜኑ የሀገራችን ክፍልና በታእካ ነገሥት በዓታ ለማርያም ገዳም የቀሰሙትን የቤተ ክርስቲያን ዕውቀት በብፁዕ አቡነ ዮሴፍ መልካም ፍቃድ የሲዳማ ሀገረ ስብከት በጀት በመመደብ ሁኔታዎችን በማመቻቸት በ2013 ዓ ም ጉባኤ ዘርግተው ሲማሩ የነበሩ ደቀ መዛሙርት ለምርቃት መብቃታቸውን ገልጸዋል። ሊቀሊቃውንት አክለው ለተመራቂ ደቀ መዛሙርት የአበው ሊቃውንት በረከት ይደርባችሁ በማለት መርቀው ለብፁዕ አቡነ ዮሴፍና ለመጋቤ ጥበባት ቀሲስ ሞላልኝ መርጊያ ላደረጉላቸው ከፍተኛ አስተዋጽኦ ልባዊ ምስጋናቸውን አቅርበዋል። በመርሃ ግብር ላይ የሲዳማ የሀገር ሽማግሌዎችን ወክለው የተገኙ አረጋውያን አባቶች ተመራቂ ደቀ መዛሙርት በተማሩት መሰረት በገጠሪቱ አጥቢያ ላይ የወንጌል አገልግሎትን ተደራሽ እንዲያደርጉ እንዲጎበኙ አሳስበው ተመራቂዎቹን የተራራ መብራት ያደርጋችሁ በማለት በባህሉ መሰረት መርቀዋል። እንዲሁም በምረቃ መርሃ ግብር ላይ የተገኙት ብፁዕ አቡነ አብርሃም የቤተ ክርስቲያን አገልግሎት ሰፊ መሆኑን፣ የአገልጋዮች እጥረት መኖሩን አንስተው ደቀ መዛሙርት ተምረው መመረቃቸው ለቤተ ክርስቲያን ዘርፈ ብዙ ጥቅም ያለው ነው ሲሉ አባታዊ መልእክት አስተላልፈዋል። በተጨማሪም ብፁዕ አቡነ ዮሴፍ ሊቀሊቃውንት ብርሃነ ወልድ ተወልደው ባደጉበት ወደ ሲዳማ ሀገረ ስብከት በመምጣት ደቀ መዛሙርትን በማፍራት ለምረቃ በማብቃታቸው የተደሰቱ ሲሆን ጉባኤ ቤቱ ከዚህ በላይ እንዲስፋፋ በርካታ የቤተ ክርስቲያን ተተኪ አገልጋዮችን ማፍራት እንዲችል ሁሉም የበኩሉን አስተዋጽኦ ሊያደርግ እንደሚገባ አሳስበዋል በመጨረሻም ብፁዕነታቸው ሊቀሊቃውንት ብርሃነ ወልድ ሁነኛው ጨምረው በምርቃቱ ትልቅ አስተዋጽኦ የነበራቸው አካላት ያመሰገኑ ሲሆን የሲዳማ የሀገር ሽማግሌዎች በመልእክታቸው ባሳሰቡት መሰረት ጥቂት አማኝና የአገልጋይ እጥረት ባለበት በገጠሪቱ ቤተ ክርስቲያን ተዘዋውረው በማገልገል የተሰጣቸውን አደራ እንዲወጡ አደራ በማለት በብፁዓን ሊቃነ ጳጳሳት ቃለ ምዕዳና ቡራኬ የመርሃ ግብር ፍጻሜ ሆነዋል። በመጨረሻም ሶስተኛው ሀገር አቀፍ የሰላም ጉባኤ በባህር ዳር ከተማ ተካሄደ። ሃይማኖቶች ለሰላም ለመከባበር እና ለአብሮነት በሚል መሪ ሀሳብ ሶስተኛው ሀገር አቀፍ የሰላም ጉባኤ በባህር ዳር ከተማ እየተካሄደ ይገኛል። የሰላም ጉባኤው የኢትዮጵያ ሃይማኖት ተቋማት ጉባኤ ከአማራ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር ያዘጋጀው ነው። በመድረኩ ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስን ጨምሮ ሊቀ ትጉሃን ቀሲስታ ጋይታደለ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ የአማራ ክልል ርዕሰ መስተዳድር የክልሉ ምክር ቤት አፈ ጉባኤ እንዲሁም የመንግስት የስራ ኃላፊዎች እና ከክልሉ ሁሉም አካባቢዎች በሃይማኖት ተቋማት የተወከሉ የሃይማኖት አባቶች ተገኝተዋል። የሰላም ጉባኤው ዘላቂ ሰላምን ለማጽናት የሚኖረው ሚናም የላቀ መሆኑ ተነግሯል። ክብራን ተመልካቾቻችን ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን መርሃ ግብራት ጋር መልካም